በጎንደር ከተማ አምስት ሙስሊሞች ለሰላት ወደ መስጅድ እየሄዱ ባሉበት ታግተው ከአምስቱ አንድ ወንድማችን ተገድሏል። ያው እዚህ ጋር እንደምትመለከቱት ጀናዛ ሰላት ተሰግዶበት ተቀብሯል። የአራቱ ዕጣ ፈንታ ምን ሊሆን ይችላል አይታወቅም። አላህ ስብሃነሁ ወተዓላ ነጃ ይበላቸውና፣ ጨካኝ የሆኑ ግለሰቦች በንጹሃን ላይ አሁንም ድረስ ድንበር እያለፉ ነው ያሉት። ፍትህ ይገባቸዋል። ሙስሊሞች በጎንደር ከተማ ያለ ነጻነት ነው እየኖሩ ያሉት። ይህ የታወቀ ነገር ነው። አሁንም ከሆነ ግን ድምፅ ልንሆናቸው ይገባል። ወንድሞቻችን ፍትህን ይሻሉ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። በጎንደር ከተማ ከስድስት ቀን በፊት አምስት የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ከታፈኑ ከሁለት ቀኑ በኋላ አንዱን ወንድም ገለው ወንዝ ዳር ጥለው ተገይቶ ዛሬ ሰላተል ጅናዛ ተሰግዶበት ተቀብሯል። አላህ ይዘንለት ሸሂድነትን የሚቀበለ ነው እንላለን። የተቀሩትን የግዶላቸው በህይወት ኑሮ አይታወቁም ወይ በህይወት አሉ ብለው ገንዘብ ይጠይቁ፣ ወይ ገለው ይጠሏችሁ። እንደዛ እየጠበቁ ነው። አማራ ክልል ላይ ያለው የመስቀል ጦረኛ በዚህ መልኩ ወንድሞቻችን እያሳደዳቸው ነው። ሲገደሉ ሬሳ እየቆጠርን ቁጭ ብለናል። መንግስትም የለም። አማራ ክልል ላይ ሆነ ኦሮሚያ ክልል ላይ ወንድሞቻችን እየተገደሉ ነው። ከኛ የሚጠበቀው ዱዓ ነው። ወንድሞቻችን ስደት በቃቸው ነው የምንለው። ሌላ ምን እንላለን? እንግዲህ የሚያድናቸው ሀይል የለም። ግብር በምንከፍልበት በገዛ ሀገራችን በየጊዜው እየተገደሉ ነው ወንድሞቻችን፣ በጣም ያሳዝናል። መንግስቱም ግብሩን ሙልጭፍ አድርጎ ወስዶ በልቶ ሊያድን አልቻለም ዜጋው። ይህ አሳዛኝ መረጃ ነው። ለሙስሊሞች የጀሃንም ምድር የሆነችው ጎንደር ላይ ጥቅምት 22 በማራኪ ክፍለ ከተማ ገንፎ ቁጭ ከሚገኘው ሳሊሃ መስጂድ ውስጥ ወንድሞቻችን ሰግደው ኢሻን ሰግደው ሲወጡ በሙስሊም ጠል ማህበረሰብ የወጡ ጽንፈኛ ሙስሊም ጠል የሆኑ ፋኖች አምስት ወንድሞቻችን ታግተው ተወስዶ ነበር። ከታገቱት መካከል ሳሊህ የሚባሉ ወንድማችንን ረሽነው ነው ወንዝ ውስጥ ጥለውት፣ የቀብር ስነ ስርዓቱ ተፈጽሟል። ሌላ አራት ሙስሊም ወንድሞቻችን የት እንደደረሱ አልታወቀ። እያልኳቸው ያለሁት በኢትዮጵያ ውስጥ ሙስሊሞች እንደሰው ወይም ደግሞ እንደ ዜጋ የማይቆጠሩባቸው አካባቢዎች ትግራይ፣ አክሱም፣ ጎጃም፣ ጎንደር፣ ወሎ ደግሞ በአንጻሩ ወደ ላሊበላ አካባቢ እነኝህ አካባቢ ላይ ሙስሊሞች ከጊዜ ወደ ጊዜ እየጠፉ ይገኛሉ። ከጊዜ ወደ ጊዜ በአደባባይ እየተገደሉ፣ ግማሾቹ እየተፈናቀሉ ይገኛሉ። ይህም ሙስሊም ጠልቆ ወዱ ማህበረሰብ የሚወጡ አገሪቷን ከሙስሊሞች እናጸዳታለን ብለው ሆን ብለው የታጠቁ ኃይሎች ከጊዜ ወደ ጊዜ ሙስሊሞችን እያጠፉ ይገኛሉ ማለት ነው። ለዚህም መድኃኒቱ ከጊዜ ወደ ጊዜ የሰላም ጥሪ ማቅረብ እና ተውን ማለት ሳይሆን ሙስሊሙ ወደ አንድነት መጥቶ ከመንግስት ጎን በመሆን ጥምር ጦር መስርቶ እነዛን አካባቢዎች ልክ ማስገባት አለበት ከሆነ ማህበረሰብ። የሆኑ ኃይሎች ታጥቀው ሲወጡ ማህበረሰቡን ይመስላሉ። ከዚህ አንፃር ግማሹን በማፈናቀል ግማሹን በመረሸን ከጊዜው ለጊዜ ሙስሊምን እያጸዱ ይገኛሉ። ስለዚህ ብቸኛ አማራጩ ከመንግስት ጎን በመሆን ጥምር ጦር ተመስርቶ እነዚህን አካባቢዎች በመቆጣጠር ልክ ልናስገባ ግድ ይለናል ማለት ነው። ጦርነት ወሳሚ አይደለም። ነገር ግን የታጠቀን ኃይል በቲማቲማት ገጥሞ በአሁኑ ሰዓት ሰላም የሚለው ጥሪ ራሱ ለነሱ እንደ ስድብ ሆኗል። ሰላም አለይኩም ሰላም ወረህመቱላ በረካቱ ቢቢ ቅድም ዞህራን ማምዳኒ በመመረጡ ትራምፕ እና ጋሽቢኒ ይመራችኋል ብዬ ነግሬያችሁ ነበር። ለምን የሚለውን የተወሰነ ልንገራችሁ። ትራምፕን እና ጋሽቢኒን እናያለን። ለምን እናደዳለም ለምን አይወድም ይሄን ነገር የሚለው ለመረዳት የባክግራውንዱን ማወቅ ጥሩ ነው። ናው ትራምፕ የተወለደው ኒውዮርክ ውስጥ ነው። ኒውዮርክ ውስጥ ነው የተወለደው ያደገው ኒውዮርክ ውስጥ ነው። ኒውዮርክ የተወለደበት፣ ያደገበት፣ የተማረበት፣ የአባቱን ንብረት ወስዶ የአባቱን ቢዝነስ ያሰፋበት፣ እሱን ቢሊዮነር የሆነበት፣ ሁሉን ነገር የተከለበት፣ ሂስ ሆል ላይፍ ያሳለፈበት ከተማ ነው። በእኛ አገር ቋንቋ ትብቶ የተቀበረበት ከተማ ነው ኒውዮርክ። ናው ዞራን ማምዳኒ የተመረጠው ይህ ትራምፕ ተወልዶ ያደገበትን አይን ሁሉ ላይፉን ያሳለፈበትን ዲር በጣም የሚወዳት ከተማን ከንቲባነት ነው የተመረጠው ዞራን ማምዳኔ ና ዞራን ማምዳኔ ደግሞ ምንድን ነው የሚለውን ነገር እናያለን። ትራምፕ በጣም አምርሮ የሚጠላቸው ነገራቶች አሉ። ከዛ ውስጥ አንዱ ኢሚግራንቶችን ስደተኞችን አምርሮ ይጠላል። ባን አደርጋለሁ ምናም ምናም ሲል ታቁታላችሁ። አንድ እሱ። ሁለተኛ ደግሞ በጣም አምርሮ የሚጠላው ሙስሊሞች ነው። ሙስሊሞችን አሜሪካ ውስጥ እንዳይገቡ ባን አድርጋለሁ ምናም ብሎ ሲዝትም እንደነበር ታውቃላችሁ። ሶስተኛ፣ ከሌሎች ኢሚግራንቶች ደግሞ የተለየ ማንን ይጠላል? ሺት ሆል ብሎ ከጠራቸው አፍሪካዊ ሀገራቶች የሚመጡ ስደተኞችን ያውም የኢትዮጵያን ጨምሮ በዛ ስም ጠርቷል። የኢትዮጵያን ጨምሮ ሌሎችም አፍሪካ ሀገራቶችን በሙሉ በሚንቅና በማይዋረድ ስም ጠርቷል። ሰው ከዚህ የሚመጡትንም ስደተኞች ከእንደዚህ አይነት ብሎ ከጠራው ስም የሚመጡ አገራቶች ስደተኞችን እንደዛ ብሎ የሚንቅ ሰው ነው። ናው ዞራን ማምዳኒን ስንመጣ ዞራን ማምዳኒ ትራምፕ የተወለደበትና ያደገበትን ከተማ ለመምራት የተመረጠው ከንቲባ ትራምፕ አምርሮ የሚጠላቸውን ነገሮች በሙሉ የሚያሟላ ግለሰብ መሆኑ ነው። የበለጠ የሚያናደው አንደኛ ሙስሊም ነው ዞራን ማምዳኒ ሁለተኛ ኢሚግራንት ነው። ስደተኛ ነው። ሶስተኛ የተሰደደው ከአፍሪካ አገር ነው። ዶናልድ ትራምፕ ሺት ሆል ብሎ ከሚጠላቸው ሀገራቶች ውስጥ ነው። ዩጋንዳ ካምፓላ፣ ዩጋንዳ ካምፓላ ነው የተወልዶ ያደገው። በሰባት አመቱን አሜሪካ የገባው ሰው ሁሉንም የሚያሟላ ሆኖ ኦንቶፕ ኦፍ ዳት ደግሞ ሪፐብሊካን አይደለም፣ ዲሞክራት ነው። ዲሞክራቲክ ሶሻሊስት ነው፣ ብቻ ዲሞክራት ነው። ዘቲንግ ትራምፕ አምርሮ የሚጠላቸውን ነገሮች በሙሉ የሚያሟላ ግለሰብ የትራምፕ ወርስ ናይትሜር የሆነ ግለሰብ ነው የኒውዮርክ ከተማን ሊያስተዳድር ከንቲባ የሆነው ሰው ትራምፕ ቢበሳጭ አይገርምም ልላችሁ ነው። ሁለተኛው ጋሽ ቢኒ ኤፓክ የሚባል ነገር አለ። ኤፓክ የእስራኤላውያን ቢሊነሮች ምናምን ምናምን ግሩፕ ነው እና የአሜሪካ ፖሊቲሻኖችን ኦፒኒየን ሼፕ ለማድረግ የአሜሪካን ፖሊሲ ሼፕ ለማድረግ ብዙ ገንዘብ የሚረጭ እና የአሜሪካ ፖሊቲሻኖች ሁሌ ከእስራኤል ጎን እንዲቆሙ የሚያደርግ ነው። ና አሜሪካ ውስጥ የተለመደ ነገር አለ። አጌንስት እስራኤል ቆመ፣ አጌንስት እስራኤል አንዲት ነጥብ ንግግር ተናግረ ፖለቲካል ኮሪር ላይ ሱሳይድ መፈጸም ነው ፖለቲካል ኮሪርን ገደል መክተት ነው። አጌንስት እስራኤል መቆም ማለት የማይታሰብ ነው። የዛሬ ሁለት ዓመት ሶስት ዓመት አጌንስት እስራኤል የሚቆም ፖለቲሻን ይኖራል አሜሪካ ውስጥ ምናምን ነገር ብትል ኦር ይመረጣል ብለህ ብታወራ ሊሳቅብ ሁሉ ይችላል። ዛሬ ግን ዞራን ማምዳን ያሳየው ነገር ምንድን ነው? ኦፕንሊ ኦፕንሊ አጌንስት እስራኤል ቆመ። ኦፕንሊ አጌንስት የእስራኤል ክራይም እና ጄኖሳይድ ቆመ። ኦፕንሊ ጋሽቢኒ ኒውዮርክ ቢረግጥ እቀፈድደዋለሁ ብለ ዝተ ሁሉ የኒውዮርክን የሚያክል ከተማ ከንቲባ መሆን እንደምትችልና አሜሪካ እንደተቀየረች ያሳየበት ነው። ሶ ከዚህ በኋላ ይሄ እስራኤላውያን የገነቡት ማስክ አለ፣ በቃ ከእስራኤል ጎን ካልቆም ከአሜሪካ ውስጥ ትርጉም የለህም የሚለውን ማስክ ያላጠበት ነው። ማምዳኒ ባሸነፈበት ስፒች ላይ የሆነ ንግግር ተናግሮ ነበር። አንደኛ ምን አለ? ኒውዮርክ ከዚህ በኋላ የኢሚግራንቶች ከተማ ትሆናለች። በኢሚግራንቶች ነው ራን የምትደረገው ኦፕሬት የምትደረገው በኢሚግራንቶች ነው። ከዛሬ ማታ ጀምሮ ደግሞ የምትመራው በኢሚግራንት ነው ብሎ ያው ለትራምፕ አርድቶታል ማለት ነው። በቃ ዲል ዊጤት በቃ ምንም ማምጣት አይችለም። የሪዝ ዋሪ ሪዝ ብሎታል ለትራምፕ ደን ደግሞ እንትን ነው ዳይናስቲ ነው ቶፕ ላይ ያደረግነውም ብሏል። ላይክ ዳይናስቲ ቢታውቀ አሜሪካ ውስጥ የሆነ ዳይናስቲ አለ። አንደኛ ያው የኮሞንም ሊሆን ይችላል። ምክንያቱም የኮሞ አባትም ጎቨርነር ነበር፣ ኮሞም ጎቨርነር ነበር። ሶ ያንን ዳይናስቲ ሊሆን ይችላል ሪፈር ለማድረግ ያሰበው ኦር ደግሞ አሜሪካ ውስጥ አጌንስት እስራኤል ቆመ ፖለቲካ የማይታሰብ ነገር ነው። ያንን አስተሳሰብ በሙሉ ነው የላጠው ዞራን ማምዳኒ ሶ እነ ጋሽ ቢኝ ስንት ዓመት የገነቡትና ምናምናን የነበረው ነገር አፈር መብላቱንና አሜሪካ ውስጥ አጌንስት እስራኤል ቆመ ሁሉ ኦፕንሊ ኒውዮርክን የሚያክል ከተማ ልታሸንፍ እንደምትችል ና ኒውዮርክ ከተማ ውስጥ ያለው አትሊስት አሁን እንዳየነው ከሆነ ኒውዮርክ ከተማ ውስጥ ያለው ህዝብ ማለት ነው ፐብሊክ ኦፒኒየኑ መቀየሩና እስራኤልን አእምሮ የሚጠላ መሆኑን ያሳየበት ነው። ሶ በዚህ በዚህ ምክንያቶች ቢበሳጩ አይገርምም እላችሁ ነው። ለማንኛውም ግን የፈለገ ቢበሳጩ ማለት ነው ምንም ማድረግ አይቻልም። ሁሌ ምን እንላለን የሬዝ ወር ሬዝ አላህ ካልተቀበለው ድካም ሊሆን ይችላል። አላህ የሚወደውን ስራ ያሰራል እርሱ የሚቀበለውን ቀጠሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወሚን ልዓመሊ ማተሩ ዱንያ አድካሚ ናት። አድካሚ ናት። አሰልቺ ናት። አድካሚ ይሄ አሁን አይደክሙ እንጉሱ አይደክሙ አልደከማችሁ? እውነቱ ንገሩ። ደክሞና ደክመውና ይደክማል አይደል? ዱንያ ከዛ በላይ ናት። ስንል ያደከመችን፣ ያዝናት ስንል አመለጠች፣ አገኘናት ስንል ራቀችው አላህ ምን አለ ኢንነከ ካዲሑን ኢላ ረቢከ ከትሃልፎሙላክያል አንተኮ ስትፈጠር ጀምሮ እየለፋ እየለፋ እየለፋ እልትገናኝ ነው ሞላል አለ የሞላለት የለም የሞላለት ማለት ምን ማለት ነው ታውቃላችሁ አላህ የሰጠውን ነገር ተቀብሎ አመስግኖ በመልካም ስራ እች ዱንያ አድካሚ ስለሆነች ያላህ መቅዲያ ዱዓቸውን ምን አሉ፣ اللهم حوّن علينا سفرنا هذا ጉዞ እንደ አድካሚ ነገር ነው። አግራው አግራው አሉ። ይሄንን ጉዞ አግራራለን። حوّن علينا በቃ እንደው ገራ አድርጉ አታድክመና አያድክመን። አላህ አሜን፣ አያድክመን። እዚሁ የሚያዝ ሪስክ አሜን፣ የሚጨበጥ ሪስክ ማይቆጠር ሲኖትራክ ማይዞር ሪስክ ታካል አንደው አንደው አንደው አንደው ማን ቆጥሮ

ምን ያደርጋል ማለት ነው? የቆረጥን ነው ማለት ነው። ወጡ ያና አቡ ዑጃው አለ የአላህ መልክተኛ። መንገዷን ደግሞ ቆረጥ ቆረጥ ቆረጥ ቆረጥ ታደርጋታል። ሰብሰብ አድርጓል። ሳናስቡ ንግባሉ። አዎ ሳናስቡ ነው ጀነት መግባት። ማን ነው ያስገባ? አላህ ነው። የከፋህ የወጣ ወረን ጊዜ ከአላሁች መትሄ አላህ የሌለበት ህይወት አድቃሚ ነው፣ ወዳጆች ወላሂ አድቃሚ። አላህ የሌለበት ሕይወት የማይፈታ ጥያቄው ብዛቱ አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ። አልሐምዱ ሊላህ ረብልዓለሚን ትላለህ፣ ትተዋለህ። አላህ በራሱ መንገድ ያስተካክላል። እሱ በራሱ መንገድ የአላህ መልክተኛ ምናምን ሰው ልጅ እኮ ጠይቀው ይሰለቻል። መከራህን አነገረከው የመጀመሪያ ቀን ያግዛል፣ ሁለተኛ ቀን ያዳምጣል፣ ሶስተኛ ቀንስ ቆይ ሌላ ሰው ላማክር፣ ሌላ አራተኛ ቀን ስልክ አያነሳም፣ አምስተኛ ቀን በመንገድ ቢያይ በዛ ይሄዳል። እውነታው ይሄ ነው። ነው አይደለም? ነው ነው። ብር ኮል ማ ምትጠይቆ አለቀ፣ በቃ ሁለተኛው ቀን ጀምሮ አናቅረ አናቅረ። አላህስ ጠይቀኝ ነው የሚለህ አቡ አንኳኳ ዝም ብለህ ነው የሚለህ ጥምብላ አንኳኳ እንዲያውም ስታ አንኳኳ ነው እኛ የሚመቸንነው፣ አንኳኳ እውነተኛ የመከራ የጭንቅ ጊዜ ጓደኛ የረጅም ሰፈር አጓዳኝ ማንነው አላህ ነው። የአላህ መልክተኛ ጓደኛ አንተ አላህ ነው። መንገዱ የደከመን ጊዜ አብረን የምንቈርቅ የማይሰለች ጥያቄያችንን የሚመልስ በሉ ደግማችሁ ጠይቁን የሚል ገና ሳናስበው ጥያቄው ከአፋችን ሳይወጣ ሰጥቶን የሚያበቃ ምላሹ ሰፊ የሆነ ጌታ ማን ነው ወንጀል የለም ወንጀል የለም አለ መከራ የለም አለ ጭንቅ የለም አለ ሀጃ የለም አለ ሀጃ እኮ ብዙ አይነት እኮ ነው ድህነት ብቻ ነው እንደ ሀጃ ድህነት ብቻ እኮ አርግ አለም መልኳ ተቀይሯል ልጆቻችንን እንኳን መያዛችን

ቤት ቤተሰብ ጥተናል መጣናል። አረ አልተውንም እንዴ። ለማን ነው የተውነው? ታውማ አሁን እኮ ፋብሪካ ምናምን ስሪ ቤዝ ቢበላሽ ልሰው ይደውልና እዚህ ሆነ ነው እኮ ይደውልብን። ተበላሽቶ ስሪ ቤዝ ነው እኔ ምን አረጋው አለ ልጅ። ገብታችሁ አይደል? አዎ መብራት ቢጠፋ ቤት እንኳን ካርድ አልኳል ብሎ ይደውላል ሰው እኮ እንደዚህ ነው። ለማን ነው ተውነው እንደሆነ፣ ለአላህ የተውነውስ ከሆነ አላህ ይሞላል። ያስቀመጥነው መኽሉቁ ሆነስ

እቺ ምድር መከራ የበዛባት ናት። ያልናስን እያመለጠችን እማን ወደውን ነገር ታሳየናለች። ወዳጆቻችንን ካጠገባችን ድንገት ትነጥቃለች። አሉን ያላቸውን ነገሮች ሀብት ንብረታችንን፣ ልጆቻችንን፣ ቤተዘመዶቻችንን፣ ዘመዶቻችንን መከታየውን ላይ ያልናቸው ድንገት ነው ተወስደብን። ወዳጆቻችን ድንገት ነው ከጎናችን ያለፉት ነው አይደለም። አሁን እየሄድን እዚህ መንገድ ላይ ጎማ ቤት ተነፍሳል ብለቋል። ማን ይመለሳል? ማን እኮ አይመለስም።

ከዚህ በማን ይጠበቃል? በአንተ ይጠበቃል። ትተን የመጣ ነው ደግሞ ልጅ አለ፣ ቤት አለ፣ ሀብት ንብረት አለ። ስንመለስ ባስቀመጥ ነው መልኩ እናገኛው አሉ። አባት ማለት ዱዓው ሰፈር ማለት ይሄ ነው። ህይወት ቆንጆ ምሳሌዋ በዚህ ዱዓው ሰፈር ውስጥ እየተገለጠ ምን ማድረግ ስንጀምር አላህ ታላቅ ነው ብለን መጀመር ዱንያ ትቀላለች።

ደጋግመን እኮ ሌላ ነገር የለው ሁለት ነገር ግን ማመን ያስፈልጋል በማን ችሎታ ነው የመጣኸው መልሶ የሚያመጣው ማን ነው ግን አመስግን አመስግን እዚህ ቦታ በመድረስህ አመስግን ያመሰገንን እንደሆነ ለይሸከርቱም ላዚደነኩም እጨምራለሁ አለ አይ ወለኢን ከፈርቱም አይ ከፍየን የመጣሁት ያልክስከ ከፍየን የመጣሁት ቀን አ? እና ዐዛብ ለሸዲድ ቅጣቴ በረታ ነው አላሁ ስብሃነወተዓላ አላ ለጠኛን ሰለላሁ አለይሂ ወሰለም የሚወዷትን መካ ከተማ ሲለያል ተመለሷል። የወዳጆቹን ውለታ